የብልጽግና ፓርቲ የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ግምገማ እየተካሄደ ነው። የፓርቲው ምክትል ፕሬዚዳንትና የጽህፈት ቤት ኃላፊ አቶ አደም ፋራህን ጨምሮ የፓርቲው ከፍተኛ የሥራ ኃላፊዎች የተገኙበት ይህ መድረክ በፓርቲና በሕዝብ ንቅናቄ የተሠሩ ሥራዎች የሚገመገሙበት ነው። የመጀመሪያ ሩብ ዓመት በሁሉም ዘርፎች ስኬታማ ውጤት የተመዘገበበት በት ነው ያሉት አቶ አደም ፋራ ይህም አቅምን ያገናዘበ እቅድ በመቀመጡ የመጣ መሆኑን ጠቅሰዋል። እንደ ፓርቲ ለፓርቲያችን የሚመጥን እንደ መንግስት ደግሞ ለኢትዮጵያ የሚመጡ እቅዶችን በማዘጋጀት ነው ወደ ስራ የምንገባው። ስለዚህ አንዱ ለስኬት ያበቃን ጉዳይ ይሄ ነው። ሁለተኛው በመደመር እሳቢያችን ሁሉንም አቅሞች ደምረን ለመጠቀም ጥረት ስለምናደርግ ነው። የፓርቲ አቅም፣ የመንግስት አቅም፣ የግል ሴክተሩን አቅም፣ የህዝቡን አቅም እንደ ሀገር ያሉንን ጸጋዎች እድሎች አቅሞችን ሁሉ ደምረን ለመጠቀም ጥረት ስለምናደርግ ነው ለውጤት የበቃ ነው። በፍጥነትና ፈጠራ የተመራ ሂደት መኖሩ ደግሞ ፈተናዎችን ወደ እድል የቀየረ ስለመሆኑ ማብራርተዋል። ይህ አንዱ የስራ ባህል እየሆነ መምጣቱን የጠቀሱት ምክትል ፕሬዚዳንቱ ሀገራዊ ትርፉ የጎላ መሆኑን አስረድተዋል። በፍጥነትና ፈጠራ መርህ በአንድ ቀን የብዙ ቀናት ስራ፣ በአንድ ወር የብዙ ወራት ስራ፣ በአንድ አመት የብዙ አመታት ስራን ስለምንሰራ ነው። ይህን ስናደርግ ደግሞ ጥራትን ኮምፕሮማይዝ በማድረግ ሳይሆን ስራዎች ጥራታቸውን፣ ደረጃቸውን፣ ስታንዳርዳቸውን ጠብቀው ነገር ግን በፍጥነት እንዲሰሩ ስለምናደርግ፣ ከዛም በተጨማሪ የጊዜ አጠቃቀማችንን በከፍተኛ ደረጃ ስላሻሻል ነው። አምስተኛው ለውጤት ያበቃን ምስጢር ፈተናን ወደ ድል የመቀየር መርህን ስለምንከተል ነው። ይህም በተግዳሮት እንዳንቆም በፈተና እንዳንሸነፍ ፈተናን እንደ ፈተና ብቻ ሳይሆን እንደ ድልም ቆጥረን ስለምን ልንቀሳቀስ ባለፉት ዓመታት በርካታ ፈተናዎች የገጠሙም ቢሆንም እነዛን ፈተናዎች ወደ ድል ቀይረን በመስራታችን ለውጤት በቅተናል። የዚህ ዓመት የመጀመሪያው ሩብ ዓመት ከወትሮው የዝግጅት ጊዜ ይልቅ ተግባራዊ እርምጃዎች የበዙበት ስለመሆኑም ተነስቷል። ይበልጥ ውጤትን ለማጉላትና ክፍተትን ለማረም እንዲሁም ከአህጉራዊና ዓለማቀፋዊ ሁኔታዎች ጋር ራስን ለማራመድ ይህ መድረክ ትልቅ እድል የሚፈጥር ነው። ምንም እንኳን ዓመቱ መጀመሪያ ላይ እቅድ ያቀድን ቢሆንም እንደ ፕራግማቲክ ፓርቲ በአፈጻጸም ሂደት የታየውን መሰረት አደርጋል። አጠቃላይ ያለውን ሀገራዊ ሁኔታ የፓርቲ ሁኔታ መሰረት አድርገን ዓለም አቀፋዊ፣ አህጉራዊ፣ ቀጠናዊ ሁኔታን መሰረት አድርገን በቀጣይ ትኩረት የሚሹ ርብርብ ልናደርግባቸው የሚገቡ ጉዳዮች ካሉ ለይተን በነዛ ላይ ተግባብተን ወደ ስራ ለመግባትም ያግዘናል ብለን ነው የምናስበው።